በስም አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። ጥቅምት 26 የሚነበብ ስንክሳር፣ እረፍቱ ለቅዱስ ጢሞና ሐዋርያ። ጥቅምት 26 በዚች ቀን ጌታችን ከመረጣቸውና በሽተኞችን ሁሉ ይፈውሱ ዘንድ አጋንንትንም ያወጡ ዘንድ ሥልጣንን ከሰጣቸው ከሰባ ሁለቱ አርድት አንዱ ቅዱስ ሐዋርያ ጢሞና በሰማዕትነት አረፈ። ይህም ቅዱስ ጢሞና ሰማያዊ ሀብትን መለኮታዊ ኃይልን ገንዘብ አድርጎ በሽተኞችን ፈወሳቸው፣ አጋንንትም ተገዙለት። ክብር ይግባውና ጌታችን ኢየሱስ ክርስቶስን በስጋ በምድር ሳላ አገለገለው። ወደ ሰማይም ካረገ በኋላ ሐዋርያትን አገለገላቸው። በ50ኛው ቀንም ጰራቅሊጦስ በወረደ ጊዜ የአጽናኝ መንፈስ ቅዱስን ጸጋ ከእርሳቸው ጋር ተቀበለ። ከዚህም በኋላ ሰባቱ ነው ከተቆረጡት ዲያቆናት ጋር ሐዋርያት ሾሙት። እነርሱ መንፈስ ቅዱስን ዕውቀትንም የተመድሉ እንደሆኑ የሐዋርያት ሥራ መጽሐፍ ምስክር ሆኗልና። በድቁና አገልግሎትም ጥቂት ካገለገለ በኋላ ብልቃ ከሚባል አገር በስተ ምዕራብ በሆነ ስብራ በሚባል አገር ላይ ኤጲስቆጶስነት ሾሙት። በውስጧም ክብር ይግባውና የጌታችን ኢየሱስ ክርስቶስን ሃይማኖት አስተማረ። ከዮናናውያንና ከአይሁድም ብዙዎችን አጠምቃቸው። የዚያችም አገር ገዥም ይህንን በሰማ ጊዜ ቅዱስ ጢሞናን ይዞ ጽኑ ሥቃይን አሰቃይቶ በእሳት አቃጠለው። በመንግሥተ ሰማያትም የሰማዕትነት አክሊልን ተቀበለ። ለእግዚአብሔር ምስጋና ይሁን፣ እኛንም በዚህ ቅዱስ ሐዋርያ ጸሎት ይማረን፣ በረከቱም ከእኛ ጋር ትኖር ለዘላለሙ አሚን። የጌታችን ወንድም የሐዋርያው ያዕቆብ የፊልጶስና የአግናጢዮስ መታሰቢያ በዚህችም ቀን የጌታችን ወንድም የያዕቆብ የፊሊጶስና የሰማዕት አግናጢዎስ መታሰቢያቸው ነው። በረከታቸውም ከእኛ ጋር ትኖር ለዘላለሙ አሜን። አስጀምሮ ላስፈጸመን ለሉል እግዚአብሔር ክብር ምስጋና ይሁን መቼም መች ለዘላለሙ አሜን። ውድ የሊቃናት ሚዲያ ቤተሰቦቻችን ጥቅምት 26 የሚነበብ ስንክሳር ወደ እናንተ አቀረብን። ይህን ይመስል ነበር። በቀጣይ በአዲስ ክፍል እስከምንገናኝ ድረስ እግዚአብሔር ቸር ያቆየን። መልካም ጊዜ